ሐዋዝ ቀጥሎ ወደዚህ የምጋብዘው እንግዳ ትወና ነፍሱንም ስጋውንም አጥንቱንም ሸክፎ ከአንቺ ጋር መኖር ፈልጋለሁ ለዘላለም ብሎ ቤቷ የከተመላት በመድረኮችም በፊልሞችም እንከን አልባ የሆነች የጥበብ ሴት ናት። አንዳንድ አንዳንድ ሰውን መግለጽ ማክሸፍ ይሆናል አይደል? እባክሽ ረገው ና ይበቃኛል ያረገው ሰ አክባብ ይስጥልኝ። በጣም አመሰግናለሁ። ከፍዬ ሃንዬ፣ እንኳን ደስ አላችሁ፣ እንኳን ለዚህ ቀን አደረሳችሁ። ከከፈለኝ ጋር እንዴት እንደምንተዋወቅ ልንገራችሁ። በሶሻል ሚዲያ ብዙ የማይረባ ሀሳብ ባለበት ብዙ የምንወዳቸው የማንወዳቸው ብዙ የምናከብራቸው ሰዎች ያሉበት ነው አይደል? የሁሉም ስብስብ ነው ሶሻል ሚዲያ። ከፈለኝን እዛ ነው ማውቀው። በጣም ወድጄ አክብሬው ደስ ብሎኝ የምከተለው የማየው ሰው ነው። እና አንድ ጊዜ ማስረሻ ማሞ መጽሐፍ ሲመረቅ ነው አይደል፣ በአካል የተገናኘ ነው። ዛሬ ሁለተኛ ቀናችን ነው ስንገናኝ ማለት ነው። ሶሻል ሚዲያ ከሰጠን ውድ ሰው አንዱ ነው ከፈለኝ፣ ስላወቅኩ በጣም ደስ ይለኛል። አመሰግናሃለሁ። ከማዕዶት መጽሐፍ ላይ ትንሽ ላንብብላችሁ። ራስህን ለማተለቅ ሌሎችን አታሳንስ። የማንነትህ መልካምነት ለሰዎች ባለ ሀሳቢነት ይመዘናል። ሰው ስትሆን ሌሎችን በትርፍነት ሳይሆን በዋናነት ትመለከታለህ። ራስህን ለማቆም ሌሎችን አትጥልም። የሰውነትህ ምጥቀት በአንደበትህ ጥፍጠት አይመዘንም። መልካም አስተሳሰብህ የመልካም ስምህ መፍለቂያ ነው። ሰው ስትሆን እኔ ከሞትኩ ሰርዶ አይብቀል በሚል የተራነት እሳቤ ውስጥ አጉድፈህ ለተራነት አትኖርም። በምትኩ በአድሮ ቃሪያነት ሳይሆን በበሳል አሳቢነት የሌሎችን ጉዳይ የራስህ ጉዳይ ማድረግ ትጀምራለህ። ሰው ስትሆን በሰው ቁስል እንጨት አትሰድም። በተቃራኒው አንተ ተሰቃይተህ ባለፍክበት አድካሚ የህይወት መንገድ ሌሎች እንዲያልፉ አትፈቅድም። የሌሎችን ህመም እንደ ራስ ህመም ቆጥረህ ለፈውሳቸው ትጠበባለህ። ሰው ስትሆን ከዱር አራዊት የተሻልክ መሆንህን በጭካኔ ሳይሆን በርህራሄ ትገልጻለህ። ከሰው ጋር አብሮ ለመኖርም ዱላ ሳይሆን መላ ታዘጋጃለህ። ሰው ስትሆን ራስህን አግንነህ በመሰልህ ላይ የበላይነትን አታውጅም። ነገር ግን ከማንም የማትበልጥና ከማንም የማታንስ ፍጡር እንደሆንክ በማመን ከሁሉ ጋር በሰላም ትኖራለህ። ሰው ስትሆን ምን አገባኝ በሚል የጠበበ እምነት ተጠርዘህ በራስ ወዳድነት ጉዞ ዘመንህን አታነቅዝም። ሁሌ በተሻለ ሀሳብ የተሻለ ትፈጽማለህ። ሰው ስትሆን ስለ ሰው ያገባኛል የምትል አመዛዛኝና አስተዋይ ምርጥ ፍጥረት ትሆናለህ። ሌሎችን ጥለህ ከፍ ልበል አትልም። ሰዎችን ይዘህ ታድጋለህ እንጂ። ሰው ስትሆን የሰው ነገር ይከብድሃል። ምናልባትም ራስህን አንገዳግደህ ሌሎችን ልታቆም ትችል ይሆናል። ሰው ስትሆን አንተ እየራበህ ሌሎችን ልታጠግብ፣ አንተ ታርዘህ ሌሎችን ልታለብስ፣ አንተ ተጠምተህ ሌሎችን ልታረካ ትጥራለህ። ሰው መሆን ለፍቺ የሚከብድ ረቂቅ ቅኔነት ነው። ሰውነት ከእንስሳዊነት ፈቀቅ ብቻ ሳይሆን ረቀቅ ያለ የታላቅነት ድንቅ መለያ ነው። ሰው ስትሆን ለኔ ብቻ በሚል የጠለሻ አመለካከት ራስህን አታረክስም። ለሰው ልጅ ማሰብ የምትችል መሆንህን በቅን ልብ ታስመሰክራለህ እንጂ። ሰው ስትሆን ከባልሽ ባሌ ይበልጣል በሚል የገረጀፋ አመለካከት ማንነትህን አታስርም። ዘወትር ቅድሚያውን ሁሉ ለቀዳሚው ትሰጣለህ፣ አንተም ባስቀደምካቸው ውስጥ ቀዳሚ ትሆናለህ። ሰው ስትሆን ሌሎችን ከራስህ ባታስበልጥ እንኳ ከራስህ አታሳንሳቸውም። ሁሉም በእኩል እንደ ራስህ ታለ፣ ሰዎችም እንደራሳቸው ራሳቸው የሚመለከቱ የበጎነት ምሳሌ ያደርጓል። ሰው ስትሆን የሌሎችን ከፍታ ፈጥረህ ራስህን ከዝቅታ ትታደጋለ። ሰውነት ለሰው በማሰብ ይተረጎማል። ለጨለመባቸው የምታበራው ሻማ ከሌለ አንተ ራስህ ጠፍተሃል። ከፍዬ በጣም እናመሰግናለን፣ ይብዛለን